በሀያት አካባቢ አዲስ የስልጠና ቦታ እግዚአብሔር አዘጋጅቶልናል። ስለዚህ በቮካል ኤክሰርሳይስ እና በድምፅ ልምምድ ዙሪያ ራሳችሁን ማሰልጠንና ማስተማር ለምትፈልጉ በዝማሪ አገልግሎት ውስጥ እያገለገላችሁ ያላችሁ፣ እንዲሁም ደግሞ ወደ ዝማሪ አገልግሎት ውስጥ መግባት ለምትፈልጉ ሰዎች ሁሉ ይህ በጣም መልካም የሆነ የምስራች ነው። ስለዚህ ሀያትና ዙሪያ ያላችሁ፣ በዛ አካባቢ የምትገኙ ይህ አካባቢ የሚቀርባችሁ ሰዎች በዚህ ስልጠና ላይ እንድትሳተፉ ልጋብዛችሁ ነው ዛሬ በፊታችሁ የመጣሁት። እስክሪኑ ላይ በምትመለከቱት ስልክ ቁጥር እየደወላችሁ ከመዝገቡ በዚህ ጥቂት ቀናቶች ውስጥ ይህንን የክረምት የሶስት ወር በጣም ጥሩ የስልጠና ጊዜ አዘጋጅተናል ማለት ነው። ስለዚህ በዛ ስልጠና ውስጥ ስለ ድምፅ ልምምድ ማወቅ የሚኖርብንን የተለያዩ ነገሮች የምንመለከት የምንማር ይሆናል። በስፋት ጥሩ ነገሮችን ቴክኒካሊም ቴዎሬቲካሊም የሆኑ ነገሮችን በደንብ በስፋት እንመለከታለን። በጣም ጥሩ ነገር እንደምታገኙበት፣ እንደምታተርፉበት ይህንን በጣም እርግጠኛ ሆኝ ነገራችሁ እፈልጋለሁ። በስድስት ኪሎ አካባቢ ጥሩ የስልጠና ጊዜ እያሳለፍን እንዳለን በስልጠና ውስጥ ያላችሁ ሰዎች መመስከር ትችላላችሁ ብዬ አስባለሁ። ይሄ ደግሞ አዲስ የስልጠና ስፍራ እና አዲስ የስልጠና ጊዜ ነው ማለት ነው። ስለዚህ እስክሪን ላይ በምትመለከቱት ስልክ ቁጥር ደውሉ፣ ተመዝገቡ። በጣም ጥሩ ጊዜ እናሳልፋለን። ስለዚህ ጠብቃችኋለሁ። እንገናኛለን።